ሰዓትን ስለ ቲና ይጠይቃል እንዴ? እሷ ግን ሚስት መሆን ትችላለች እንዴት እንደዚህ አለ? የትኛው ሚስት ነች? ቆይ ወታ ይህን ያክል ጊዜ ብትቆይ አንተ ታድላለህ። እንዴት ካሌብ በአገባ ኖሮ ኤደን ነበር ምትል። ምን አደንግጥ? ከአንተማ እንዴት መስጠት አለ። አባዬ እኔ በጣም ነው መወዳት፣ እሷ ማጣት አልፈልግም። አንድ ነገር አስቤያለሁ። ቆይ ምን አሰብህ? ቆይ ለምንድን ነው ቡና ማቀምሰት ማለት ማንን እንደሆነ በደንብ ታውቃለህ። የምር አላውቅም አባዬ። ኤደንን አባዬ። ቆይ ምን ሆነህ ነው? እስካሁን ምን ሆነህ ነው እያልከኝ ነው? አዎ። ምን ነክቶ ነው? ምንም አልነካኝ። ካሌብ ለእኔ ስትል ይሄን ማድረግ አችልም አልችልም። እሺ። በቃ ቶ አባዬ ቶ ብያለሁ። እኔ ግን ላንተ ጉዞኛለሁ። እሺ። ለአንተ ብዬ ነው እንዴ? ቡና መጋብዛት መታለን ምን እንደሆነ ካወቁ ለእኔ እሱም ትልቅ በቀል። እሺ፣ ታስብበታለህ። ምን ቀረኝ ብላ ትደውላለች። ልታፈርን ትመጣ ይሆናል ምን እንዳሰበች ታውቃለህ። ግን ፍቺ ልጠይቀኝ። ቲና ከቤት ከወጣች ሰነባብታለች። ዳኒም እሷን በተስፋ በመጠባበቅ እንዲሁም በተስፋም ደስ እያለው፣ በአንድ በኩል ደግሞ ልቡ በጥርጣሬ ተሞልቶ በፍርሃት ውስጥ ነው። ብሎም አባትየውን ለመሆኑ ካሌብ ስለ ቲና ያሳስበዋል ወይ፣ የትስናት ብሎ እየጠየቀ ነው ወይ፣ ምንስ እያሰበ ነው ሲል አባትየውን ጠይቆ ነበር። አባትየውም እንደ ወትሮ በሚመልሱለት መንገድ ለዳኒ መልሰውለት ነበር። ዳኒም እንደ ሁልጊዜው በእያንዳንዱ የአባትየው ምላሽና ንግግራቸው ላይ ልቡ በፍርሃት እንዲሁም በጥርጣሬ የተሞላ መሆኑ እያንጸባረቀ እሳቸውም አስተውለው ነበር። እናም ቲና ለሚስትነት አትሆንም ሲሉ እሱም ደግሞ እንዴት ብሎ ሲጠይቃቸው ነበር እና ምክንያቱም አንድ ሚስት ወይም ባል አለኝ የምትል ሴት ከቤት ወጥታ ይህን ያህል ጊዜ ሳትናገር እንዴት ትቆያለች? እያለ እንግዲህ ሲነግራቸው ነበር በጎን በሚገባው መንገድም ሲነግራቸው ነበር እሱ እንኳን እንደዚህ በጎን ነግረውት ይቅርና ድሮም ድሮ ነው እያንዳንዱን ነገር በጥርጣሬና በጥንቃቄ ነው የሚሰማውና አክለውም አንተ ግን ታድለሃል ምክንያቱም የምትታመን ሚስታለች ስለዚህ ዛሬ ነገ ሳትል ጊዜ ሳትሰጥ ምንም ምክንያቶችን ሳትደረድር አግባት ብይሃለው በኋላ እንዳይቆጭ ሌላም እንዳይወስድብህ እያሉት እንግዲህ ይህን ቃል እየደጋገሙ ነው እሱ ደግሞ እንግዲህ ይህንን ነገር ባሉ ቁጥር በጣም ይሰጋል ይደነግጣልም። ይህንንም ቃል መስማት አይፈልግም። ምክንያቱም ከሷ ተለይቼ መኖር አልፈልግም አልችልምም፣ ያለ እሷ ህይወት እኔ መኖር አልችልም እያለ በግልጹ ላባባም ለትሁትም ሲናገር እንደዚሁ ተመልክተን ነበር። በሌላ በኩል ደግሞ እንዴት አስተውለው እንዳዩዋትም እየተገረመባቸውም ነበር። ምክንያቱም ትውውቃቸው የአጭር ጊዜ ነው፣ ግን አስተውለው እሷን በማየታቸው እንዲሁም ደግሞ ስለወደዷትም እንዲሁ ቅናት ብጠይም አጭሮበታል። የዳኒ እጮኛ ራሷም እንግዲህ ደስ የሚሉ ሰዎች ናቸው፣ በጣም ደስ የሚል ቤተሰብ ነው፣ ስለተዋወቅኳቸው በጣም ደስ ብሎኛል። ትሁትም እንዴት ያለች ቆንጅዬ መልካም ሰው ናት እያለች እንግዲህ ስታደናንቃቸው እሱ ይበልጥ ፍርሃቱና ቅናቱም እየጨመረበት እዛ መሄድሽን እግርሽን አሳጥሪ፣ ምክንያቱም አንድ ሰው ቤት ስትመላለሽ ጥሩ አይደለም እያላት ነው። እሷ ደግሞ የሆነ ነገር አለ እንደዚህ የምትለኝ የሆነ የደበከኝ ነገር አለ እያለች ጥርጣሬ ገብቷታል። ምክንያቱም ቤተሰቦች ብሎ ነው ያስተዋወቃት። ነገር ግን በዚህ ልክ መከታተሉ እና ደግሞ ሲጠሯት እሷም ስትሄድ ከነሱ ጋር ቆይታ ስታደርግ እየደረሰ እያየም ስለሆነ እጅጉን ሰግቷል። ምክንያቱም አሁን ላይ ቲና በቤት ስለሌለች ነው። ነገር ግን ቲና ያየችለት ጥሩ አይመጣም እና የሚፈጠረውንም ቀድሞ ያውቃል እና በጣሙን ፈርቷል። እዛ ቤት ጭራሹን እንዳትሄጂ ብሎም ለመከልከልም ይሞክራል። እሷ ግን በጭራሽ ምክንያቱም ዘመዶች ናቸው። እንዴት ነው ዘመድህ ቤት የምትከለክለኝ እንዳልሄድ ሲቀጥል ራስን ያስተዋወቀኝ አሁን ደግሞ የምታወራው ምን አይነት ንግግር ነው? እያለች እንግዲህ ከንግግሩ የተለያየ ስሜቱንም እየተረዳች ነው። እና አንድ የደበቃት ነገር እንዳለም እየጠረጠረች ነው። ካሌብና አባባም ደጋግሞ በመገናኘት በዚህ ጉዳይ ያወሩበት ነው። ከባለፈው ክፍልም እንደተመለከት ነው። አባባ እንግዲህ እቅዳቸውና ዓላማቸው መጨረሻው እንዲሆን የሚፈልጉትን ሀሳብ ነግረውታል፣ መክረውታል። ካሌብ ግን ያንን ሀሳብ አልተቀበለም። እሳቸው ግን ይህንን ካላደረግ እንግዲህ እኔ ላንተ ብዙ ሆኛለሁ፣ ስለዚህ አንተ ለእኔ ልትታዘዝ ይገባል እያሉት ነው። ይህንን በማድረግ ነው ወይ አንተን ማስደስተው ወይ ደግሞ ይህን እንዴት ላደርግ እችላለሁ እያለ እንግዲህ ሊቀበለው ያልቻለው ጉዳይ ሆኖበታል። ምክንያቱም እሳቸው የሚሉት እንግዲህ ኤደንን የራሱ እንዲያደርግ ነው። አሁን ደግሞ እንግዲህ በዚህ ክፍል ሻይ ቡና በላት ጋብዛት እያሉት ነው። እሱ ደግሞ እንዴት ይሆናል እያለ እንግዲህ በሲሪየስ እንግዲህ ቆጣ ብለው ጫን ብለው ሲናገሩት እሺ ያስብበታለው ማለቱን ተመልክተንም ነበር። ቲናም በስንት ጊዜ ለዳኒ ስልክ ደውላለት ነበር። ዳኒም ስልኩን ጥሪውን ሲያይ፣ እሷ መሆኗንም ሲያይ እንግዲህ ዓይኑን አላመነም። በመገረም በመደናገጥም እንግዲህ ከተቀመጠበት ብድግ ብሎ ያንን ስልክ አንስቶ ነበር እና እስከዛሬ ለምን ጠፋሽ የት ነሽ እናም ደግሞ ቶሎ ቶሎ ደውዪልኝ ስልክሽን አሁን አሁን እምጠብቃለሁ ሲላት ተደምጦ ነበር። በእርግጥም ዳኒ የቲና መምጣት የሚያስደስተው እና የሚጠብቀውም ነገር ነው። በአንድ በኩል ግን ያው ኤደን እጮኛው ማለት ነው። እዚህ ቤት መታ እሷ ደግሞ በምትመጣ ሰዓት እንግዲህ እንዳይገናኙ በዚህ መንገድ ሰክተዋል እንጂ የእሷን መምጣት በእጅጉ እየተጠባበቀ ነው። ምክንያቱም እስከ ዛሬ ሲያልመው፣ ሲፈልገው፣ ሲጠብቀው የነበረው ነገር እንደተሳካ ነው፣ እጃቸው እንደገባ ነው የሚቆጥረው እሱም እናም ያንን ወረቀት ያንን የተፈራረሙበትን ከተፈራረሙ በኋላ ነው እሷም ቲናም እንግዲህ ከቤት የወጣችው። እናም ዳኒ የቲናን መምጣት በጉጉት በደስታ እየተጠባበቀ፣ በአንድ በኩል ደግሞ ለትሁት ኪችን ድረስ እየሄደ እንግዲህ ጥቂት ጊዜን የቀረው ከዚህ በኋላ በቃ ያበቃል ምናምን እያለ ሁሉ ነገር ያው የእሱ እንደሚሆን ተስፋ እያደረገ እንግዲህ ጉራውን እየነፋ ነው። እሷም ደግሞ ጉዳዩን የምታውቀው ስለሆነ እንዲገባው ብላ በብዙ ቃል ትነግረው ነበር። ለእጮኛው ለኤደንም ጥቂት ጊዜ ነው የቀረው። አሁን ኦልሞስት ሁሉ ነገር ተሳክቷል፣ ሁሉ ነገር በእጅ ሊገባ ነው፣ ከዛ በኋላ ያለምነው ኑሮ ልንኖር ነው እያላት ነው። እንግዲህ እሷ ደግሞ ሁሉ ጊዜ ያው ተስፋ ስለሚሞላት ዝም ብሎ በአየር ስለሆነ የሚሞላት፣ አሁን ግን ያው ተስፋ በመቁረጥ ውስጥ ሆና ውጤቱን አምጣ፣ ንግግር ብቻ ሳይሆን ውጤት አሳይ እያለችው ነው። እሱም ደግሞ ጥቂት ጊዜ አሁን ኦልሬዲ አልቋል፣ አሳይሻለሁ እያለ እየፎከረ ነው እንግዲህ ካሌብ እና አባትየው እንደ ወትሮ ቁጭ ብለው እየተነጋገሩ ነበር። ያው ዳኒን በቤት የለም አይሰማም ብለው፣ እሱ ግን በር ስር ሆኖ እየሰማቸው ነበር። ያው ጉዳዩ እንግዲህ ውስጡ በጥርጣሬ ስለሞላ፣ በዚህ ጊዜ እንግዲህ እነሱ የሚነጋገሩትን አጮልቆ እያደመጠ ነበር። እና ካሌብም ለአባቱ ምን እያሰበች እንደሆነ፣ ቲና ምን ልታደርግ እንዳሰበች እና ደግሞ እፈትለው ብላኛለች እያለ እንዲሁም ደግሞ ያ የተፈራረሙት ወረቀት ፎርጁድ መሆኑን ስታውቅ እንደው ምን ትሆን እያሉ እየተነጋገሩ ይሄንን ወሳኝ የሆነ ሚስጥራቸውን የተነጋገሩ እንግዲህ ዳኒ ሰምቷል። በዚህ ሂደት ላይ ነው ያለቀው ድራማው። ይህንን ወሳኝ ሚስጥር ዳኒ መስማቱን ገብቶ ቀጥታ ልነካሌብ እና ለአባትየው እንደሰማ ምን እንደተነጋገሩ መስማቱን ያሳውቃቸውና እቅዳቸው እንግዲህ እንዲሁ ይቀር ይሆን? ወይስ ለነሱ እንግዲህ ከነሱ መስማቱን ሳያሳውቃቸው ለቲና ለውሽማው ነግሮ ሊያደርጉ ያሉትን እንግዲህ ሴራቸውን ወይ በቀላቸውን ያከናውኑ ይሆን? እንግዲህ ቀጣዩ ክፍል እጅግ በጣም አጓጊ ፓርት ነው። እንዲሁም የካሌብ አባት ለካሌብ እንደነገሩት ኤደንን አግኝተ ሻይ ቡና በላት፣ ጋብዛት፣ አብራችሁ ቆይታ አድርጉ፣ ተቀራረቡ ብሏቸዋል። እንግዲህ ያንን የአባቱን ትዕዛዝ ሰምቶ ያደርግ ይሆን ወይስ ቀድሞ ይህንን ነገር ዳኒ በመስማቱ ነገሮች ሁሉ ይበለሻሹባቸው ይሆን? የካሌብ አባት አስተሳሰባቸው የቀና ፍርዳቸውም እንዲሁ ቅን ነው። የተዛባ ፍርድም አይፈልጉም። እንደ ንግግራቸው በዚህ ድራማ እንግዲህ ተጀምሮ እስካሁንም እንደተረዳ ነው የእሳቸው ሀሳብ፣ እንግዲህ እየገደለ ይገደል ወይም ደግሞ የመታም ከሆነ ይመታ፣ የሰረቀም ይሰረቅበት። እንደዛ ተመጣጣኝ የሆነ ፍርድ፣ ያልተዛባ ፍርድ እንዲሰጥ የእሳቸው ምኞት ፍላጎት ነው። ስለሆነም የሚፈልጉትና እያሉ ያሉት እንግዲህ ዳኒ የካሌብን ሚስት አማግጧል፣ አብሯ ተኝተዋል፣ እህቴናት በሚል በውሸት በብዙ እንግዲህ ካሌብን ተበቅሎታል። ካሌብ ያው በፊት አያቅም ነበር፣ አሁን ግን ኦልሬዲ ደርሶበታል። ስለሆነም እሱ ደግሞ የሚወዳት እጮኛ አለችው እቺን የቀረባትን የካሌብን ሚስት ወዶ አይደለም ለጥቅም ነው የቀረባት። ግን የሚወዳት እጮኛ አለችው። ስለዚህ ያቺን የሚወዳትን እጮኛውን ለዚህ ለካሌብ ድረው እሱን በዚህ መንገድ መበቀል ይፈልጋሉ። ለቲናም እንዲሁ ተመጣጣኝ የሆነ ፍርድ እንደ ስራዋ እንድታገኝ ነው የሚፈልጉት። በዛ መንገድ ነው እሷንም መበቀል የሚፈልጉት። ልጃቸው ካሌብ ግን እንዲሁ ለፍታት ነው የሚለው። እሳቸው ግን ከስህተቷስ፣ ከስራዋ ምንስ ትማራለች? ሲቀጥል ደግሞ በምንስ መንገድ ነው እሷን የምንበቀለው እያሉ ነው እንግዲህ። የሰራችው ነገር ቀላል አይደለም። በእሳቸውም ላይ ያደረገችው ነገር የሰራችው ግፍ ተወርቶ የሚያልቅ አይደለም። ስለዚህ ይችን ሰው መበቀል ያለብን በዚህ መንገድ ነው ብለው አሳውቀውታል። እሱ ግን ሲፈራ ሲቸር በዚህ ሁኔታ ነው የቆየው። ምክንያቱም አትለቀንም የሚልም እምነት አለው ፍርሃትም እንዲሁ እሳቸው ግን በእኔ ይሁንብ ብለው እንግዲህ በእሳቸው ሀሳብ እሱ ተስማምቶ እሳቸው የሚሉትን ነገር እንዲያደርግ አጥብቀው እየነገሩት ነው። በእንዲህ እንዳለ ግን ያው ካሌብ ማነው ሱ ዳኒ ኦልሬዲ ንግግራቸውን፣ ምስጢራቸውን ሰምተዋል። እንግዲህ በቀጣይ ምን እንደሚፈጠር በጉጉት የምንጠብቀው ነው የሚሆነው። በዚህ ክፍል የቃኘ ነው ይህንን ይመስላል። ቲናም ለዳኒ በደወለች ጊዜ እንደምትመጣም ነግራው ነበር። እናም ግን ስለ ወረቀቱ ትክክለኛ ስለ አለመሆኑ ስለ ፎርጅድነቱ እስካሁን ምንም ያወቀችው ነገር የለም ምንም ጥርጣሬም ስለሌላት ቢያንስ ቼክ እንኳን አላስደረገችም እያሉ ሲያወሩ ሰምተን ነበር። እናም እንግዲህ በአቋራጭ እሷ እዛ ሆና ባለችበት ይህንን ትክክል ነው ብላ አምናበት ይዛዋለች። በእጇ እንደገባ ቤቱ ቆጥራለች። ጭራሽኑ ጥርጣሬም ስላልገባት ቼክም አላስደረገችም። በዛ ሂደት ላይ ነው ያለችው። ነገር ግን እዚህ ደግሞ ዳኒ ያው የነአባባና ካሌብ የሚነጋገሩትን ሰምቷል። ያ የቤቱ ውል እና ማስረጃው የተፈራረሙት አጠቃላይ ትክክለኛ ስለ አለመሆኑ በጆሮ ሰምቷል። እንግዲህ ቀድሞ ነግሯት እዛው ባለችበት እንግዲህ ያሳብዳት ይሆን ወይስ ቀድሞ እነ አባባ እሱ መስማቱን አውቀው ሊያደርጉ ያሰቡትን ነገር ያደርጉ ይሆን? ለዳኒ እጮኛም አባባ እንግዲህ እንነግራታለን እውነቱን ትወቅ አውቃ ከዛ ደግሞ ወደ እኔ እንድትመጣ ነው ወይ እያለ ካሌብ እንግዲህ፣ በዚህም ላይ እየተነጋገሩበት ነው። በምንስ ወስነው ምን ያደርጉ ይሆን በቀጣይ የሚለው እንግዲህ እጅግ አጓጊ ነው። በዚህ ክፍል የተመለከትነው ይህንን የመሰለ ነው። በቀጣይ በስፋት እንግዲህ መልስ ይዞልን የሚመጣ ይሆናል። ቲናም ካለችበት እንግዲህ መታ የዳኒን እጮኛ ወይ እንደ ልማዷ እዚህ በመጣች ጊዜ ከናባባ ጋር ሆና እዚህ በመጣች ጊዜ ታገኛት ይሆን? ዳኒ እንግዲህ ለእጮኛ ዋሽቶ እንደነገራት እህቴ ማለትም የድብቅ እጮኛው ቲና በጣም መልካም ባህር ያላት፣ ጥሩ ስነ ምግባር ያላት፣ ሰውን የምትወድ የምታከብር፣ እንዲህ እንዲያ እያለ ብዙ ነገር ነው የነገራት። እንግዲህ እሷ ግን ሰውን በጥቅም ነው እንጂ የምታየው፣ ለሰው ክብር ፍቅር የሌላት ሰው ናት። ስለዚህ ይህ ሁሉ በቀጣይ ክፍል ተገልጦ የሚታይ ይሆን ወይስ የሚለውን እንግዲህ አብረን የምንመለከተው ይሆናል። በዚህ ክፍል ይህንን ያጋረናችሁ ይህንን ይመስላል። ስለተከታተላችሁ ከልብ እናመሰግናል እናገኛለን። በቀጣይ በሌላ እስከምንገናኝ በያላችሁበት ደህና ሆኑልን። እናከብራችኋለን። እንወዳችኋለን።